ናችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ ወይ ሰላማችሁ ብስት ትበልልኝ። በዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ እያደረጋችሁ አበረታቶች ማለት ነው። የዛሬ በጣም ያስደስታል፣ ይገርማል። የምንደውም ማለት ነው ናታን ሁሉንም ቤተሰብ አንድ ላይ ተሰብስበው እራት እየበሉ እያሉ በደስታ በፍቅር ደስ ብላቸው እየበሉ እያሉ ያ ፌት ቤት ድረስ መጥቶ ናታንን አስፈራርተዋል ማለት ነው። እሱ ምንድን ነው በራ አንኳክቶ ምን ተፈጠረ ብሎ ሮጦ ሲወጡ ናታንና ይፍራታ ደብዳቤ አገኙ ማለት ነው። መጀመሪያ ፎቶ አገኙ፣ ፎቶ ጀርባ ደግሞ ደብዳቤ ተለጥፎ ነው ያለው እና ፎቶ ላይ ደግሞ ኤክስ ምልክት አደረጉና ደብዳቤ ላይ እንዲህ ይላል። ናታን እየረሳው ይመስለኛል፣ ዝም ብለሃል። እኔ ግን ጦርነት ከፍቻለሁና ና ወደ ጦርነት ውጣ። ደግሞ እኔ አልገልህም፣ ይሄን ማወቅ አለብህ። እኔ አንተ እንድትሰቃይ ብቻ ነው የምፈልገው አለውና ናታንም እጎዳዋለሁ፣ ሄጄ እገለዋለሁ ከኔ ምን እንደምፈልግ። ፊት ለፊት እጋፈጠዋለሁ ብልም እፍራታ ልታስቆም አልቻለችም። ብታባብል ምንም ብትል ናታን ዛሬ የመጀመሪያ ጊዜ ስነሳበት ነው እኔ ያየሁት። ግን ኤፍራታ ደግ አደረገችው። ብቻውን ቢሄድ ያፌት ይጎዳው ነበረ። ቢያንስ እሷ ስላለች ብዙም እንትን አይልም። ናታንም አያስቆም አይቆምም ነበረ። ናታንም ያፌትን ከዚህ የበለጠ ሊመታ ይችላል። እና ብቻ ፍራተ ጥሩ አደረገች። እኔ ብቻህን አልተውህም፣ ያ ሰው በጣም ይጎዳሃል። ያ ሰውዬ ጨካኝ ነው እና አንተን ስለሚጎዳ ከአንተ ጋር ሂጄ እኔ ምጋፈጣለሁ ብላ አንድ ላይ ሄዶ ቤት ድረስ ሄዶ እሱ እራት እየበላ ምን ትፈልጋለ ከነ አሁን ፊትለፊት ወንድ ከሆንክ ፊትለፊት ተጋፈጠኝ ብሎ ስናገራት እንኳን እኔ እኔ የምፈልገው ና እፍራታ ነው እሱ መቼም ቢሆን አታደርቁ መቼም ቢሆን አታስብም ነው ያለው። ናታን በጣም ተነስቶብት ተናዷል። የመጨረሻ እና እንዲህ ያለው ያፌት ማለት ነው ይሄ ፈሪ የሆነ ያቀን ባስጥለኝ ኑሮ አንቺ ዛሬ ቀን ምስቴ ነበር ሻላት ላይ ፍራታ ደግሞ አእምሮብሻል። አያችሁ፣ እናተንን እኮ ለማሳሳት ፈልጎ ነው። ያ የሆነ ነገር ቢያደርግ ያው ወንጀለኛ ለማድረግ እስር ቤት ለማስገባት ነው እሱ ፍላጎቱ። ናተን ሁሌም ቢሆን ተበሳጭቶ ተጎሳቁሎ እንድኖር ነው እንጂ በሰላም በደስታ እንድኖር አይፈልግም እሱ። ከይፍራተ ምንም ችግር የለበትም ግን ናታን ለመጉዳት ኤፍራታን ይፈልጋል። ኤፍራታን መያዝ ይፈልጋል። እና አሁን ደግሞ ኤፍራታን ነው የቀረችው። ምንድነው የቀረ? ከኔ ሁሉንም ነገር ወስዷል። እውነትም ቤትም ወስዷል፣ ሁሉም ነገር ወስዶታል። እና አሁን የቀረ ደግሞ ኤፍራታ ነው ብሏል። ይሄ መቼም አይሳካላትም። ቢኒም መቶ ተቆጥቶታል። ቢኒ ደግሞ በዚህ ጊዜ የናታን ቤተሰብ እየጠበቀ ነው። እና እሱም በጣም ነው የተቆጣ። ማቆም አለበት ብሎ ተናግሯታል። ያፌት ያፌት ግን የሚሰማ ሰው አይደለም፣ ብቻ ከባድ ሰው ነው። እና በዛሬ ቀን ግን ደግሞ በጣም የሚገርምና ሁሉም ሰው ማመን የሚያቅተው ቤዛ፣ የቤዛ ነገር ቤዛ ካንተ ሕይወት ወጥቻለሁ ብላ ለናታን ተናግራለች። ምክንያቱም እኔ እስከ መቼ እድሜን እጨርሳለሁ የእኔ ያልሆነ ነገር ላይ ጊዜን አምሮዬን አንተንም ለምን እጎዳለሁ አለች የሚገርም ውሳኔ ነው በጣም ደስ ይላል እና እውነት ነው የኛ ያለን ነገር ላይ የእኛ ነው ብለን እንትን ካልን እንጎዳለን እንጂ ምን ዋጋ የለም እና እንደዛ ወስናለች አንተም የራስን ህይወት ኑር እኔም የኔ የሆነ ህይወት ይወህልጋለሁ ብላለች ደስ ይላል ጥሩ ነገር ነው ይሄ ጥሩ ውሳኔ ነው ከዚህ በፊትም ኤፍራታም ለማጉዳት የምትወስነው ነው። የእሷ ያልሆነ ነገር ምናረግለታል፣ ብመጣል ባይመጣም አሁን ኤፍራታ ብትተውም እንኳን ናተን አይፈልጋትም ብሏታል እኮ ሊወድሽ ሞክሪ ያለው አልሆነም። አጠገብሽ ሊሆን ሞክር ያለው አልሆነም። አልተሳካለኝም፣ እና እኔ የማልችለው ነገር እችላለሁ ብዬ አንቺን ማሞኘት አልፈልግም። ግን ስለተረዳሽኝ ዛሬ ደግሞ እንደዚህ አይነት ጥሩ መልስ ስለሰጥሽኝ አመሰግናለሁ ብሎ ናታን በስርዓት ነው ቤዛን ያስተናግጣል። የሚገርም ነው እኔ ራሴ። ቤዛ ግን መጥፎ ነገር እንዳታስብ ፈራው። ሌላ ደግሞ የሉሊት ነገር፣ ሉሊት አሁንም ሌላ ሴራ እያሰረች ነበረ። ከያፌት ጋር እያወሩ ጽዮን በሪ ከፍታ ገብታ አዳመጠች፣ ሳምታለች ሉሊት ያወራችሁ፣ ያው አሁንም የሆነ አላማ እያወጡ ነው እና ሁሉም ነገር አውቃለሁ፣ ሁሉም ነገር ሰምቻለሁ። አሁንም ደሞ ልትሸውጅኝ እንዳትሞክር፣ እኔ እኛው ሁሉ ነገር እናውቃለን። ግን እፍራተ ምን እንዳደረግሽ፣ አሁን አንቺ ደሞ ለብር ብለሽ ሰውን እንደምትሸጪ ሁሉም ነገር እኛ እናቀዋለን። ግን ዝም ያልነው ብዙ ችግሮች ስላሉብን ነው ነገሮች እስከምስተካከሉ ነው ዝም ያልነሽ፣ እና እኛ የማናቅሽ እንዳይመስልሽ ነው ያለቻት ጽዮን ማለት ነው። ጽዮን ግን በአሁኑ ጊዜ በጣም በቃ በራስ መተማመን እያወራች ነው እየተናገረች ነው። ግን በዛሬ ቀን ሉሊት ጽዮንን ጎርታታለች። ምን ታመጫለሽ በቃ አድርጊ ያለው ምን ታመጫለሽ ነው ያለቻት። እነ ጽዮን ልትወጣ ስትል ፀጉሯን እዛ ወደ መሬት ጣለቻት ማለት ነው። ስትወረውራት ወደ መሬት ሉሊት ጽዮን እንግዲህ ወድቃለች። ከጭንቅላቷ ደም ሁሉ ወጥቷል ማለት ነው። በአሁኑ ጊዜ ተጎርታለች፣ በጣም ተጎርታለች። ጽዮን ፈጣሪ እንግዲህ ከሷ ጋር ይሁን እንጂ ናታን አሁን ይሄ ካየ በጣም ከባድ ነገር ይፈጠራል። እስከ ዛሬ እኮ ናታን የሉልት ስራ የሉልት ሴራ አላወቀ፣ ደበቁት እንጂ ሉልት ብትሆን ግን ያፌት ሉልት እንደገዛት ያቃል። ቢሆንም ግን ይሄ ሁሉ ወንጀል እንደ እንደምሰራ አላወቀ።